አቤልን በህይወት እናገኘው ይሆን ብለን ነበር የሄድነው። እንግዲህ ስንሄድ አቤል በእነሱ እጅ ነው እየታገሉት ነው፣ ሊገሉት ነበረ። ትንሽ ትንሽ የሰኮንዶች ርፍራፊ ነበረ። ያችን ደቂቃ ያችን ደቂቃ ብንዘገኝ ኢቨን 10 ሰከንድ፣ 20 ሰከንድ እንኳን ከዛ ብናመልጥ አቤልን በህይወት አናገኘውም ነበረ። የሁላ ተከሰተ ፈጣሪ ፈቅዶልን የእናንተም ጸሎት የእናንተም እርዳታ ሳይቀር ታክሎበት በእኛ ያላሰለሰ ርብርብ እንቅልፍ አጥተን እንደዛ ሆነን መጨረሻ ላይ ድካማችን ፍሬ አፍርቶ አቤልን በህይወት አገኘ ነው። እንዲሁም ከተቀመጥኩበት ሁላ ተነስቼ እናንተን አመሰግናለሁ። ለራሱ የሚያስባቸው አይመስለኝ፣ እግዚአብሔር ያፍርግኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ማለት ጠንከር ማለት ነው ያለን። አሁንማ ብዙ ነገር ነው የሚጠብቀን። ከዚህ በተደጋጋሚ የማንጠብቃቸው ነገሮች እየገጠሙ ማንፈልጋቸው ነገር ውስጥ እየገባን እንገኛለን እና ይሄ ግድያ፣ ይሄ ወንጀል ሊፈጸም የነበረው ነገ ነው። ነገር ግን ያለውን ነገር እናንተ የደረሰችሁበትን እያንዳንዱ